አነጋጋሪውና መልካሙ ዜና ዛሬ በጣም ደስ ይላል። ምክንያቱም አደይና ዴቭ ተመልሰው ወደነ ፍቅር ቤት መጥተዋል። ፍቅርና አደይ ደግሞ ይቅርታ ተጠያይቀው እንደ እህትና ያው እንደ እህት አማሞች መኖር ጀምረዋል። ሲቀጥል ደግሞ ከባርኪ ጋር አደይ ክችን ውስጥ ተቃቅፈው ዴቭ ደረሰ። ዴቭ ደረሰና በጣም ተናደደ ማለት ነው። ምክንያቱም ዴቭ ለአደይ በጣም ብዙ መስዋዕትን ከፍሏል ያው ሁላችንም እንደምናውቀው እስካለችበት እስከ ክፍለ ሀገር ድረስ ሄዶ አንዴ በዱላ እየደበደቡት ያው በእሷ ምክንያት ታግቶ በጣም ብዙ መስዋዕት ስለከፈለ ከባርኪ ጋር አብራ ክችል ላይ ስትቆም በጣም ዓይኑን እንዳፈጠጠ ነው የቀረው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ስለምታበረታቱኝ በጣም ነው ማመሰግናችሁ። የአደይ ሰራተኛዋ አደይ ድራማ በጣም አሪፍ እና ልብ አንጠልጣይ እንዲሁም አስተማሪና ምርጥ ድራማ ነው። እንደተለመደ አስተያየታችሁን በኮሜንት አስቀምጡ ማለት ነው። እናም አደይ ባርኮቴ ይሻለኛል ብላ ወሰነች ማለት ነው። ሁላችንም እንደምናውቀው እንደውም ከዚህ በፊትም የባርኮቴን ፍቅር የባርኮትን ፍቅር ተቀብላ ነበረ ነገር ግን ዴቭም አፈቅርሻለሁ ሲላት በስተመጨረሻ እንደውም የማንንም ፍቅር አልቀበልም፣ እኔ እናቴንና እህቴ ብርሃኔን መቀየር ነው የምፈልገው ብላ ነበረ። እናም አሁን ላይ ደግሞ ተቃቅፈው ሲያቸው በጣም ተደናገጠ ማለት ነው ዴቭ። እና አደይ ከባድ ውሳኔ ወስናለች ማለት ነው። ምርጫዬ በርኮቴ ነው አለች ማለት ነው፣ ደመደመችው። እናም ፍቅር ተበሳጭታ ነው የምትገኘው ፍቅር እንደው አደይ ተመልሳ እንድትመጣም ፍቃደኛ አይደለችም። ነገር ግን ያለው አማራጭ ደግሞ ግዴታ እሷ መመለስ አለባት። ምክንያቱም ቤቱን በስነስርዓት ጠንቅቃና በስነስርዓት ቤቱን የምትይዘው አደይ ናት። ምርጥ ሰራተኛ የዋቅን መልካም በቃ የሌለ በጣም ጎበዝ እንደሆነች የፍቅርናት ጠንቅቃ ታውቃለች። እናም ለዛ ነው ፈልጋችሁ አምጧት ብላ ስታስተላለፍ፣ እነሱም ደግሞ እስከ ክፍ ለአገር ድረስ አደይ ፍለጋ ሄደው እንደውም ዴቭ ሊዱ ኪንጎ ዳይመንድ በእሷ ምክንያት እንደውም የምታስታውሱ ከሆነ ዳይመንድ እንደውም ታግቶ ነበረ፣ እሷን ለማስፈታት ለማስመለጥ ሲል ማለት ነው። እናም ኪንጎ ደግሞ አደይን ያፈቅራታል። አደይ ግን የማንንም ፍቅር አሁን ላይ አልቀበልም ብላለች። የሚገርማችሁ ነገር ግን አደይ ከዚህ በፊት የባርኮትን ፍቅር ተቀብላለች እና ምላችኋለውኝ ዴቭና አደይ መጡ ሲባል ደስታውን አልቻለም። ባርኮት ማለት ነው። ባርኮት እኮ ይወዳታል። የሚገርማችሁ ነገር እንደውም ፍቅሩን ሊገልጽላት በጣም ይንቀጠቀጥ ነበረ። ከዚህ በፊት የምታስታውሱ ከሆነ አንድ ቀን እንደውም ካፌ ምናምን ቀጥሯት አብረው ሄደው በቃ ፍቅሩን ለመግለጹላ በጣም ሲንቀጠቀጥ ነበር ታስታውሱ ከሆነ እና በጣም ነው የሚወዳት ቤዛ ደግሞ አሁን ላይ ተቸግራ ስላለች አሁን እሷን እየረዳት ነው ምስዋት እየከፈልላት ነው ባርኪ ለቤዛ እና ቤዛና ለሊ ደግሞ መስማማት አልቻሉም በቃ ባህሪያቸው ሁለቱ ሊገናኝ አልቻለም እና እነ ለሊ ቤት ነበረ እነ ለሊ ቤት ነበረ ኤላ እና ለሊ ቤዛ አብረው አይደል ያሉት እናም ቤዛ እዛ እንዳለች ስለሚያውቅ ባርኪ እዛ ሄዶ እያወራቸው እያለ ለትንሽ ጊዜ ቤዛ እዚህ ትሆን እማዬ ወደ መጣችበት እስክትመለስ ድረስ እዚህ ትሆን፣ ከዛ በኋላ ወደ ቤት እመልሳታለሁ ያለውን ነገር አመቻችቼ ብሎ ለኤላ ሲናገር ባርኪ፣ ኤላ ደግሞ እንዲ ምን ችግር አለው እንዲ አያሳስብክ እያለ ሲመልስለት፣ ከዛ በኋላ እንዲህ እንዴ የላ ምን አስበክ ነው ቤዛ ናት ከኛ ጋር የምትኖረው አለች ለሊ ምን ችግር አለው ለተወሰነ ጊዜ እንተባበር ምን ችግር አለው ከዛ ሲላት ባርኪ ደግሞ ምንነው ነው ለልሄ ና ለ ለምረው ምጨክኝ ለትንሽ ጊዜ ታገሽ አቃለውኝ ከቤዛ ጋር መኖር እንደሚከብድ ባህሪዋ ትንሽ እንደሚከብድ ግን ትንሽ በቃ ታገሱኝ ሁሉ ነገር ነው ሁኔታቸውን እስካመቻች ድረስ አሁን ደግሞ አደይም ዴቭ መጥተዋል እየተባለ ስለሆነ በቃ ሄጅ ሊያቸው ደስታይን አልቻልኩም አለ ማለት ነው። ምክንያቱም የአደይን መምጣት በጣም ነው የሚፈልገው ባርኪ በጣም ነው የሚወዳት። ምክንያቱም ስነ ስርዓትና በቃ ምን ልበላቸው፣ በጣም ስነ ስርዓት ያላት ልጅ ናት አደይ ማለት ነው። በስራዋን በሁሉም በጣም ጎበዝ ናት። እናም በዛ የተነሳ ለሊሊ ምንድን ያለው ባርኪ ቤዛ እንደምታስቢያት ሰው እኮ አይደለችም፣ ቤዛ ጥሩ ናት፣ ብቻ አንዳንዴ ስታወራ ነው እንጂ። እባክሽን ተረጃት ለመረዳት ሞክርላ፣ ለትንሽ ጊዜ ነው ደግሞ እናንተ ጋር የምትሆነው አቃለኝ ከቤዛ ጋር መኖር እንደሚከብድ ረዳሻ። ስለዚህ ባክሽን ትንሽ ጊዜ አሁን ዴቭ አደይ መተዋል እየተባለ ስለሆነ እዛ መሄድ አለብኝ እያለ ክንፍ እያለ ሲመጣ አደይ ዴቭ ሊዱ ከሄዱበት ተመልሰዋል ማለት ነው። አደይ ለማምጣት ሄዶ ነበረ እና የሚገርማቸው ነገር ዴቭ በጣም ተሰቃይቷል። በጣም በጣም በጣም ብዙ መስዋዕቶችን ለአደይ ይከፍላል። በጣም ስለሚያፈቅራት ማለት ነው። እሷ አሁን ላይ የማንም ፍቅር አልቀበልም የምትልበት ምክንያት ማፍቀር ወይም ደግሞ መፈቀሩን ጠልታ ሳይሆን እሷ ያሰበችው አላማ ያሰበችው ቅድ እንዳላት ነው የሚመስለኝ። እኔ እንደማስበው ከሆነ አደይ ህይወቷን ለመቀየር ያላት ጉጉት ያላት ጉጉት የሌለ ነው። በቃ ህይወቷን ለመቀየር ነው እንጂ የምታስበው ፍቅረኛ እንዲኖራት በቃ እንደዚህ አይነት ነገር በፍጹም አታስብም ማለት ነው። እና በቃ ጉጉቷ እህቷን ለመቀየር እና እንዲሁም ደግሞ ደስ የሚለው ነገር እንደምንም በቃ እናቷንም እህቷንም ቀይራ ዘና ያለ ህይወት ለመኖር እንጂ ለሌላ ነገር አይደለም። የሚገርማችሁ ነገር በቃ ወይ ደግሞ ማፍቀር መፈቀርም ጠልታ አይደለም፣ እና ያሰበችውን አላማ ግብላይ ለማድረስ ነው አደኝ። ስለዚህ ነው ፍቅራቸውን መቀበል እምቢ አለችው እና ኪንጎ ራሱ እንደውም ለእሷ ስል እኔ ውጭ ሀገር ሄጄ ጽድት ያለ ህይወት ካኖርኳት ፍቅሬን ትቀበላለች ብሎ ለዳይመንድ ሲነግረው፣ አይ እሷ ፍቅራ ካልመጣች አንተ በብርም በምንም በምንም ብትልም እኮ ልቦ ካልተከፈተ ላንተ እኮ ምንም ልታደርጋት ትችልም። እሷኮ ብር ብትፈልግ ሀብት ብትፈልግ ምን የመሰለ ባለ ሀብት ሲጠይቃት እኮ ንግስት ሆና ተንደላቃ ኮ መኖር ትችላለች። እሷ እናቷን እህቷንና ኑሯን የወደፊት ተስፋውን ስለምታስብ እንጂ አሁን ላይ እኖራለሁ ብትል ምን የመሳሰሉ ሰዎች ነው እሷን የሚጠይቋት። እንደውም አባትዬው እኮ እድራት አለው ለሚለው ሰውዬው እኮ በጣም የሌለ በቃ ሀብቱ የሌለ ነው አለ ንግስት ንግስት ሆና መኖር ትችላለች። እዛ ቤት ግን እሷ የራሷ አላማ የራሷ ቅድ ስላላት ነው ስለዚህ ብር ብር ከምትል እሷ ወዳና ፈቅዳ አፍቅራክ ከመጣች ችግር የለውም። ግን ብር እኮ የፈለገ ብር ሀብት ቢኖርህም እሷ ማታፈቅር ከሆነ ማትወድ ከሆነ በብር አደይን መግዛት አትችልም። በብር ብትገዛ በሀብት ብትገዛ ያንን ባለጸጋ ሰውየውም ባገባች ነበር፣ ያንን ባለ ሀብት ባገባች ነበረ። ግን እሷ በዛን ሰዓት የመረጠችው ታግታ ሳለች ራሱ ከፈለክ አባየ ግደለኝ እኔ አላገባም ብላ ወስና በስተመጨረሻ እኛ ሄደን በሲስተም አስመለጥናቸው። ስለዚህ አደይ በብር የምትገዛ አይነት ሳይሆን የእውነት ፍቅር ይዟት ካልሆነ በስተቀር ይሄን ታደርጋለች ብዬ በፍጹም እኔ አላስብም። ብቻ አንታስብበት እንደዚህ አትሆን እና ዋናው ነገር ወሳኙ የአደይ ልብ እንጂ በብር ልትገዛት የፈለከውን ብታደርግላት በብር ብታንደላቅቃትም ይሄ ሊሆን አይችልም። አስብበት አለው ማለት ነው። ከዛም በኋላ እኔማ እሷን አጥቼ መኖር አልችልም አለ። እሷን አጥቼ መኖር አልችልም ሲል ኪንጎ ማለት ነው። ሲል አይ እንደዛማ አትበል፣ እሷ ካልወደደች ወደደች፣ ካላፈቀረች ምን ያረጋል? ምን ይጠቅማል አለው። እናም ስለ የሚገርማችሁ ነገር ሮማንን ሳልታደጋት እንደዚች ምስኪን ልጅ አንድ ፍሬ ልጅ ተሰቃየች። አንድ ቀን ግን ሄደን እሷንም መታገት እንትን ከታገተችበት ማስመለጥ አለብን እያሉ ኪንጎና ዳይመንድ ሲያወሩ፣ ከዛ በኋላ ኪንጎ አይ እኔ አልሄድም ሲል፣ እንዴት አትሄድም? አንድ ፍሬ ልጅ እኮ ነው፣ እያሰቃዩዋት ነው፣ ያለ እድሜዋ ነው እኮ ትዳር ያዘችው። ሲል ምን ነው አፈቀርካት እንዴ? ሲለው አይ ማፍቀር ሳይሆን አሳዘነችኝ። እውነት አዳይን እንዳስመለጥናት እሷንም አንድ ቀን ሄደን እናስመልጣት። አንተ እንኳን ንቢ ብትለኝ፣ እኔ ሄጄ አስመልጣታለሁ አለ ማለት ነው። ሲቀጥል ፍቅርና አደይ አሁን ላይ ሰላም ፈጥረው እየኖሩ ነው። የሚገርማቸው ነገር ባርኪም አደይ ስለተመለሰች መላ ቤተሰቦች በጣም ነው ደስ ያላቸው። ደስ የሚለው ነገር ፍቅር ይቅርታ መጠየቋ ነው፣ ጥፋቷን አምላ። አደይም ዴቭም ሊዱ ሁላችሁንም ስላሳዘንኳችሁ ይቅርታ አድርጉልኝ ብላ ይቅርታ ስትጠይቅ ሊዱ ደግሞ አንቺ ደግሞ እናትሽ ስትኖር ጥሩ ሰው ትሆኛለሽ፣ እናትሽ ስትወጣ እንዴት እንደሚያደርግሽ። ኧረ እባክሽ ለምን እኔም ባደርሽን እምትቀያየሪው፣ እንደው ለአንቺ ስትል እናትሽ እዚህ ቤት በኖረች ስትላት፣ እባክሽ ዝም ቢያንቺ ደግሞ አለቻት ማለት ነው። እና እንደውም እንክብካቤው የሌለ ነው። ኧረ አዴ ቁጭ በይ፣ ዛሬ ምግብ ማቅረብ ያለብኝ እኔን አንቺ ከመንገድ ደክመሽ መጥተሻል፣ ምናምን በቃ የሌለ ነው እንክብካቤ ከዛ የፍቅር እናት አዎ እኮ ልጄ እኮ ጎበዝ ናት፣ ጎበዝ ናት። አይ ወይ ጎበዝ! እናትየው በሌለችበት እንዴት ፍዳዋን እኮ ነው የምታሳየው። እዛ ቤት ያሉትን በሙሉ አቃጥላ ልደፋቸው ማለት ነው። ፍቅር ያው የልጇን ባህሪ ጠፍቷ ሳይሆን አሁን ላይ ትንሽ ተቀይራለች። ፍቅር እኔ እንደዚህ ትቀይራለች ብዬ አላሰብኩም። እና የሚገርማችሁ ነገር አደይ ከልብሽ ነው ግን ከልብሽ ነው። ፍቅር ይቅርታ እያልሽኛ ላይሹ ስትል አደይ ዴቭም የእውነት ፍቅር ከልብሽ ነው። የእውነት ፍቅር አንቺ ነሽ። ረረረ ተቀይረሻል። ዋው በጣም ደስ ይላል፣ በጣም ደስ ይላል። ያንቺ መቀየርን ገርሞኝ ነው አለ ማለት ነው ምንድን ነው እናንተ ደግሞ፣ ይቅርታ ስትባሉ የተጸጸተችውን ይቅርታ ስትጠይቃችሁ የማትቀበሉት እንደ በቃ ተቀበሏት አለች ማለት ነው የፍቅርናት ምክንያቱም የፍቅርናት ፍቅር መለወጧ በጣም ገርሟታል በቃ እንደዚህ በእነሱን እነሱን ከዚህ በፊት ስታበሳጫቸው ስታስጨንቃቸው ኖሯ በስተመጨረሻ ጥፋቷን አውቃ ይቅርታ በመጠየቋ የፍቅር ናት ራሱ ደስ ብሏታል። አደይ ራሱ ግርምን ያለ ፍቅር ይቅርታ በመጠየቋ አደይ እና ዴቭ በጣም ነው ግርም ያላቸው። እና በጣም አሪፍና ምርጥ አስተማሪ ድራማ ነው። ላይክ፣ ሸር፣ ሰብስክራይብ አድርጎ እወዳቸዋለሁ። ባይ ባይ